እኔማ ይሄንን መቋቋም አልችልም። ዓይኔ እያየ እች ልጅ እንዴት ልጥፋ እያለ ስታሰላስል፣ እንግዲህ ሂሩት በጣም እንደምትወዳት ታስመስላለች፣ እቤት ውስጥ ማለት ነው። ውጭ ላይ ግን ከእህቷ ጋራ ከያብስራ ጋር እየተነጋገረች ቶሎ ምሳሌን እንድትሞትና ቤቱን መኪናውን የራሷ እንዲሆን ለብሩክ ደግሞ ሂሩት እህቷ ልጅ እንድትወልድ ግን መጀመሪያ ምሳሌ መሞት እንዳለባት ይወያያሉ፣ ማለት ነው። እንግዲህ ምሳሌ እናቴ እያለች ሂሩትን ስትጠራት፣ ወይዬ እንዴት እንደምወደሽ ታውቂያለሽ አይደለም ወይ ትላታለች። እንግዲህ ምሳሌ እናቴ ባትኖርም እንደ እናት ሆነሽ እየተንከባከብሽ ነው አመሰግናለሁ ብላ ስትላት፣ ይህን ቆንጆ በይ ሰፕራይዛለሽ አይን ሽን ጨፍኝ ትላታለች ማለት ነው። እሷም አይኑ ትጫፍናለች። እንግዲህ በዚህም መሀል ቅድስት የቤታቸው አጋዥ እየተመለከተች ነበር። ከሻንጧ ውስጥ ታወጣና ምሳሌ የምትበላው ምግብ ላይ መርዝ ታደረጋለች። መርዙ ግን ከእናት ወደ ልጅ የሚተላለፈው መድኃኒት ማስታገሻ ሳይሆን ምሳሌን የሚገድል ነበረ። ከፋርማሲ ይዛ የምትመጣው ሂሩት ማለት ነው። ብሩክ የሚያውቀው እንግዲህ የልጅቷ የበሽታዋን ማስታገሻ እንደምትወስድ እንጂ ይሄ የሚገላት እንደሆነ አያውቅም ማለት ነው። እንግዲህ እዚህ ጋር ቅድስት የተመለከተች አላስችል ይላታል። ሂሩትም በየኔ ቆንጆ ልጅ አሁን ዓይንሽን ግለጪ እና ምግብ ሽንቢ ስትላት ምሳሌም እሺ የታለ ሰፕራይዙ ትላታለች። እንዴ ይሄው ግንባርሽን ሳምሽው አይደል እንዴ ብላ ታታላታለች ማለት ነው። እንግዲህ ቅድስት እያየ ስለነበረ እየሮጠ የተመጣና ምሳሌ እንዳትበይ እሱን ምግብ ቆሻሻ አለበት ትላታለች ሂሩት ምን እየሆንሽ ነው ምንድ ነው የምትያት ስትላት አይደለም እኮ እትዬ ቅድም ምግቡን ስሰራ ጨዋብ ዝቼበት ነው ስትል ምሳሌ እንዴ ቅድስት ቆንጆ ምግብን የሰራውልሽ አላልሽኝም እንዴ ትላታለች ማለት ነው እንግዲህ የጠረጴዛ ሞልወያ ይዛ ነበረ እሱን ጠብ ታረግባታለች ሂሩት እንግዲህ ምን እያረግሽ ነው ቅድስት ብላ አይ እትዬ በስተት እኮ ነው በእጄ ስለያስኩት ድንገት ነግቼ ነው በቃ አዲስ ምግብ ላምጣላት፣ ትስትላት ሂጂና እዛ ኩሽናሽ ውስጥ ተርመጥመጪ የአንቺ ስራ እዚህ ሳሎን አይደለም ብላ በጥፊ ትመታታለች ማለት ነው። እንግዲህ ምሳሌም ደንግጣ ስታያቸው ነበረ። ሂጂ አሁን እዚህ ጋ ምን ይገትርሻል? ብላ ቅድስትን አመናጭቃ ጮኸ አባት ቅድስት ወደ ክችን ትሄዳለች። ምሳሌም ምግቡን አልበላችው። ወይኔ ስንት የለፋሁትን ጉዳረገችኝ እንዲክ ያጠገባት ብሩክ ነው እያለች ስለፈልፍ ምሳሌም ኧረ እማዬ ቅድስት እኮ ጥሩ ልጅ ናት፣ ለምድ ነው ለዚህ የምትጮሂባት የምትጠያት ብላ ስትጠይቃት፣ ጥሩ ነች፣ ግን አንዳንዴ ደግሞ ከልክ ያለፈ ሲሆን ታናድደኛለች ብላ ትመልስላታለች ማለት ነው። እንግዲህ ከአንዴም ሁለቴ ከሁለቴም ሶስቴ እሷን ለመግደል የምታረገው ነገር ነው። ብሩክ ያው ዶክተር አማክሮ ምሳሌ ወደ ውጭ ሀገር ሄዳ መታከም እንደምትችል እንደምትድን ዶክተሩ ይነግረዋል። ይመጣና ለቅድስት ቤቱም መኪናውም መሸጥ እንዳለበት ሲነግራት፣ እሷም እንዴ ሞገስ ከሚገዛው ለምብራ አይሰጥክም፣ ሰርተ ትከፍላለህ ስትለው አይ ጌታ መጥቼ ነው የምከፍለው። ይሄ ራሱ እኮ አይበቃም ይላታል። እና ልጅ ቢሞት እኮ በልጅ ይተካል ብላ ስትለው እንዴት እንዴት ያለ ሽሪት እኔ ምሳሌን በምንም አልተካትም። ምሳሌማ ማ አይን እያየ መሞት የለባትም። ሁለተኛ እንደዚህ አይነት ቃላት ካፍሽ እንዳይወጣ። ይሄንን ካልቻ አልጠብቅም ቅድስት ስድስትን ደግሞ የምታጨቀጭቂያትን ማቆም አለብሽ ብላ ትላታለች። ማለት ነው እንግዲህ ራሷን ስታ በወደቀ ሰዓት ሆስፒታል ወስዷን ነበረ። መድኃኒት አልወሰደችም። የሂሩት ተንኮል ማስመሰል፣ መድኃኒቱን ደፍታ ውሃ ነበር ያደረገችው። አሁን ግን የአብስራን ስታማክራት ደይ ቶሎ በይና መርዙን ጨምሪበት ብልቃት ውስጥ ስለዚህ ቶሎ ቶሎ እንድሰጫት ሰራተኛዋን አስጠንቅቂያት ምሳሌ ሄዳ ከመታከማ በፊት ቤትና ንብረትሽን ማዳን አለብሽ ለእኛም እኮ ትተርፊያለሽ ስትንከረፈፊ